የወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ነው። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ብዙ መከራ፣ ብዙ ፈተና ደርሶብናል። ሰይፍ ነው። ወገኖቻችንን በጦርነት እያጣን ነው። እልቂት ነው። የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። እስራኤል ለሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅንን ያለ ነው። ክፎች ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይሄው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይሄው ጦርነት፣ እልቂት፣ ሁከት እየታጨደ ነው ያለው። ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው እዚያ ውስጥ ረሃብ ነው ረሃብ፣ እያለቅን ኑሮ የከበደን የተወደደብን፣ ዛሬ ሀገራችን የኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የእቃው ነው የሸቀጡ ዋጋ እለት እለት ይጨምራል። ሁድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ ቶ ወድቆ ይቀራል መሬት ነው። በሽታ ነው። አንዳንድ ወገኖቻችን በሽተኞች ት ነው። በገዛ አገራችን ስደተኞች ነው፣ መፈናቀል ነው ያለው። ስደት ነው፣ መከራ ነው ያለው። ወጥቶ ለመግባት ስጋት ነው፣ ዋስትና የለም። እንነግራቸው በከተማ ወጥቶ እኮ ተመልሶ ለመምጣት በጣም አስጨናቄ ነገር። ብዙ ወገኖቻችን ያልፍልናል ብለው በነገር ላይ አልፎባቸዋል፣ ወይ በድንበር ጠባቂዎች ይገደላሉ። ግን ቢያንስ ትናንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተጅ

አንድ ሰው አንድን ሰው አንድ ጊዜ ሁለት ጊዜ ከነገርከው በኋላ ተወው ይላል። ተወው። አንደኛ አንድ ጊዜ ሁለት ጊዜ እኛ ጠይቀነዋሉ፣ ነው ይሄንን ሰውዬ መንገር አለብን። ምዕመን ምንሆን አባቶች ካልነገሩ እንዲ ቬሌ ይከፍቶ ማለት አለብ አንድ ይሄ ሰውዬ ግን አንድ ጊዜ ሁለት ጊዜ ገስጸው ካልሰማ፣ አምሮ ለካላን ከማላዊ ውቱ ሌላ ሰው ጨምሮ እንዳይጠፋ ወንጀለኛ መሆኑ ለሌላ ሰው አሳወቅበት ይላል። ሃይማኖታዊ ጉዳይ ቤተክርስቲያን የሚጎዳ ነገር ከሆነ እናሳውቅበታለን እና በአደባባይ ቤተክርስቲያን የሚጎዳ ስራ የሚሰራን ሰው ዝም እንል ልንለው አይገባም እስከ መጨረሻው ጫፍ ቢሆን ቢሆን የመጨረሻው ጫፍ ማለት የመጨረሻው ቤተክርስቲያን ማዕረጉ ላይ ያለም ሰው ቢሆን ዝም አይባልም መንግስት ተኝቷል የቆመ አይደለም ያለው ለምንድ ነው መንግስት የቆመ ለምንድ ህዝብ እንደዚህ ቢያልቆ ለምንድ በየቅ የምታረገው ህዝብ ለምንድ እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። አሉ የሁለት ዓመት ህፃን፣ ሰምታችኋል? ሰሙን የታነቀ የሁለት ዓመት ህፃን ይታነቃል። ትልቅስ ቢሆን ይታነቃል። ነውር አይደለም። እንዲ፣ እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ፣ የእግዚአብሔር ሰዎች አልሆንለት ብሎ ነው። ለእኛል ስለማያዝንልን ነው። ባያዝንስ ቢያንስ ለሁለት ዓመቱ ህፃን ያዝነው። እኛ አስመችም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማይትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማይትነት በሉ የመንግሥተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ። ለዚህ ነበረ ክርስቲያኖች በተገፋን ቁጥር፣ ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ተመልት ምን ያለን እያበራ ቦግ ሲል ፊቱ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማይታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። ኢትዮጵያ እየተዛባች ነው። ያለችበት መከራ እየከበደ ነው። ምንድን ነው መጨረሻችን? እኛ ሲያየን መኖራችን ነው ወይ? ምዕመናን እየታረዱ ናቸው። ምዕመናን መከራ እየደረሰባቸው ነው። አብያተ ክርስቲያናት እየተቃጠሉ ነው። አሁን ያ ሁሉ የለም። ችግር ተፈጥሯል እያለበት መለያየት ሆኗል። በጎጥስ ጦር መሳበቅ ሆኗል። አልፎ ተርፎ ክርስቲያኖቹን ማሳደር መጥቷል። አሁን ባሩሲው ላይ ሰሞኑን ባለፈው ሰሞን ያየን የሰማ ነው። ሕፃናት ሳይቀሩ በሰይፍ እየተቀሉ ደማቸው እየፈሰሰ ነው። ክርስቲያኖች እየተገደሉ ነው። ለምን እንዲህ ይደረጋል? እንዴት ያልበደለ ሰው በኢትዮጵያ ውስጥ ይገደላል? ምን አረጉ እነዚህ ሰዎች? ሰርተው በበሉ በሀገራቸው። ስለዚህ በጣም በጣም በጣም የከረረ ሐዘን ነው የደረሰብን። ከጥፋተኝነት ስሜት እንወጣለን፣ ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚል ይህን ነገር ነው አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው በደለኛ ነው ይላል። ስለዚህ ለምንድን ነው ወንድሞቻችን ለወንድሞቻችን በግብር የሚሞቱት? ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው ለምንድን ነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመጽለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይሄ ብቻ አይደለም፣ ግን ኦርቶዶክሳውያን፣ እዚህ አካባቢ ምትኖሩ ኦርቶዶክስ እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነጻ ይሁኑ። ይህን እንድታደርጉ አጥብቀን እንለምናል። ቤተ ክርስቲያን ህንፃ፣ ቤተ ክርስቲያኗንና ሙዳዊ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳዊ ምጽዋት ከገንዘቡ የሰው ህንፃ ህንፃ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ እራሳችሁንም ማህበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን፣ እባካችሁ ቀስቅሱልን ዮናስን እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ በላችሁ ተነስታችሁ ምን እየሰራችሁ ነው በሉልን አባቶቻችንን የተኙትን አባቶቻችን አንቁልን ምክንያቱም የረኛው መተኛት ነው በጎቹ ተኩላ እያነቀ እየገደለብን ያለው ይህንን አድርጉ ይህንን አድርጉ ፍትህ ለኦርቶዶክሳውያን ለአርሲ ኦርቶዶክሳውያን አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላችኋለሁ። ያጣነው አባትነት ይሄ ነበር እኮ የናፈቀን፣ የመንጋ ጠባቂነት ይህ ነበር እኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳያን ጭፍጨፋ በተአምር ለተረፉት ህፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ህፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። ከጭፍጨፋ የተረፈውን ህፃን ሲመለከቱ ጳጳሱ ለምን አለቀሱ? ይህ የአራት ዓመት ህፃን በጥይት የተበሳሳውን የገላውን ህመም ብቻ ሳይሆን የእናቱም ናፍቆት አስቸግሮታል። እንደ ከዚህ ቀድሞ መታ እንድታቅፈው ይዛው እንድታባብለው ጓጉቷል። የእናቱን ስም በየህመሙ መሃል ይጠራል። በአርሲ የኦርቶዶክሳውያን ጭፍጨፋ ይህን ዓለም ከተሰናበቱ ከስምንት ሰዎች አስከሬን መሃል የአካባቢው ሰው ሲያገኙ እንቅልፍ ከአሸለባት እናቱ ገላ ላይ ጎትተውት እንደተወሰደ እንጂ ከእናቱ አስከሬን ላይ እንደተነሳ የሕፃን ጭንቅላቱ አላገናዘበም። የእናቱ አስከሬን ላይ ተደግፎ ውሃ እንድትሰጠው እየለመነ ሳለ ነበር የተገኘው። እናቱ እንደ ከዚህ ቀድሞ ቀናት እንቅልፍ የወሰዳት እንጂ መልአከ ሞት የታዘዘባት ስለመሆኑ ምንም መረጃ የለውም። ይህ ሕፃን እናቱን ብቻ ሳይሆን አጎቶቹን፣ አክስቶቹን ጭምር በዛች በተረገመች ምሽሽ ተነጥቋል። የጥይት ቀለሃ በትንሽዬ እግሩ ላይ አርከፍክፈውበታል። የዚህ ሕፃን ልጅ ታሪክን የሰሙት የወላይታ ሀገረ ስብከት ሊቀ ጳጳስ ብፁሕ አቡነ ይስሐቅ መጀመሪያ ያደረጉት ሕፃኑ ላይና የሕፃኑ አክስትና አጎት ላይ ለቅሶ መድረስ ነበር። ይህን ሕፃን እያዩ እምባቸውን አፈሰሱ። የተመታበትን እግር ብቻ ሳይሆን ልቡ ላይ የተሰነቀረውን ረመጥ አስበው እምባ ወጡለት። የዚህ ሕፃን ልጅ ቤተሰብ ኦርቶዶክሳዊ የመሆን ፍቃድ በሞት የሚያስቀጣ ወንጀል ሆኖ መገደላቸውን ሲያስቡ እንባቸውን መቆጣጠር አውቃታቸው። ኦርቶዶክስ መኖር አልቻለም። ተሰደዱ። ክርስቲያኖች ለምን ዜጋ አደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝስ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ ማለት ታሪኬ ማለት ወንጀል ነው። ጠሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክስያን ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደ ባለጉት ብንባልቅ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማንከበቡ እነሱ ለምን ተከበበ? እኛ ታረድነ። እንዴ የተካበቡ እነሱ ምንታረድ እኛ እኛ ስንታረድ ለምን የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሀሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን የሃይማኖት ተቋማት ጉባኤ መግለጫ እንደ ተጨማሪ ጥቃት ሊወሰድ የሚችል ነው። ይህን ያሉት መምህር ዲያቆን ብርሃን አድማሴ ናቸው። በአርሲ የሚፈጸመው የኦርቶዶክሳውያን ክርስቲያኖች ግድያ ተጠናክሮ ቀጥሏል። በየዕለቱ ግድያዎች ይፈጸማሉ። ዛሬን ጨምሮ ኦርቶዶክሳውያን እየተገደሉ ናቸው። አንድም ተከላካይ የለም። ባለፈው ሰሞን ኦርቶዶክሳውያኑን ለማስጠለል የሞከሩ ሁለት የእስልምና ሃይማኖት ተከታዮች እንደተገደሉ ሰምተናል። የእነርሱ ሞት በእጅጉ የሚያሳዝን ስለሌሎች ብለው በመገደላቸው ነው። እስልምናን በመከተላቸው ምክንያት ግን አልተገደሉም። ዓላማው ሌሎች እስላሞች እዚህ ተግባር ውስጥ እንዳይገኙ ለማስጠንቀቅ መሆኑ ሳይታለም የተፈታ ነው። ይሄ ዘመን ያልፋል። ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችንን የምንጠበቀ። ያገዳደላቸው ሁኔታ፣ ያልጠበቁት መከራና ስቃይ አሳዝኖን፣ ለምን ሰው በማንነቱ ይሞታል ብለን አንብተን፣ አልቅሰን፣ ዛሬ ሻማ አብርተን፣ ጸልየን በረከታቸው ይደርብን፣ ነፍስ ይማራ አይደለም? በረከታቸው ይደርብን ነው። ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘን ብለው ሞተዋል። ወገኖቻችንን ብለው ለመናገር አፈሩ። እኛ የተዋደዱ ልጆች ነገ እንሙት ዛሬ እንሙት አናቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የእነዚህን የደጋግ የደጋግ ንጹሐን ኢነሰንት ፒፕል በእውነት በረከታቸው ይደርብን። ይሄን አድርጌ ከምገደል በአውልቀውስ ምን ይሰራልኛል? የዚህ ትርጉሙ ጥቅሙ ምንድን ነው? ምን አደረገልኝ? እያስገደለኝ ከሆነ ከሰው ሰው እያስመረጠ ይሄን አንገቴ ላይ ስላዩ የሚገሉኝ ከሆነ ምን ይሰራልኛል? የዚህ ጥቅሙ ምንድነው? ታዲያ መጣል አይደለም። ባቃጥለውስ እ ባቃጥለውስ ምክንያቱም መኖር እየፈለግኩ ለዚህ ስል እየተገደልኩ ነው። መኖር እፈልጋለሁ ግን ልሞት ነው። ይሄም ባማሰሪ ስለዚህ ባቃጥለውስ፣ ምክንያቱም ሞት ይዞልኝ የመጣው እህት ወንድሞቼ እዛ እየሞቱ ነው። እኔ ደግሞ ነገ ተረኛ ነኝ። ስለዚህ ባቃጥለውስ። እንዳታስቡት፣ አድራሻዬ ከመስቀሉ ስር ነው። እኔ ግን ይህንም ቪዲዮ የሰራሁት ይህን መስቀሉን ለሚከተሉት ሰዎች ነው። አሁን መጀመሪያ ላይ መግቤ ላይ ያሳየኋችሁ እያንዳንዱ ነገር በድርጊቴ ተደሰታችሁ፣ ቀጥሉበት። ክፎች ስለሆናችሁ ነው። የደነገጣችሁ ባለማተቦች ግን አትደንግጡ። ግን ጥያቄ ለእናንተ ነው፣ ጥያቄ ለእናንተ ነው። አያችሁ፣ ማተብ ማተብ የምናስረው አንገታችን ላይ የምናደርገው ለአንገት ማስዋቢያ ነው፣ ለጌጥ ነው። እስቲ ንገሩኝ፣ ለጌጥ ነው እንዴ? አንገታችን ባዶ እንዳይሆን አንገታችን ባዶ እንዳይሆን ነው። እህት ወንድሞቻችሁ ይህንን ስላሰሩ እየተገደሉባችሁ፣ እናንተ ድምፅ ያልሆናችሁ ባለማተቦች፣ ስለ እህት ወንድሞቻችሁ ያልተቆረቆራችሁ እናንተን ያሰራችሁ ሰዎች ምንድን ነው? ኑ እምነታቸው ምክንያት መሥዋዕት ለሆኑት ኦርቶዶክሳውያን ድምፅ እንሆን። የጸሎትና የሻማ ማብራት ሥነ ሥርዓት አዘጋጁ የኮሎራዶና አካባቢው ሀገረ ስብከት ሲሆን፣ ሰኞ ኖቨምበር 17 2025 ከ4 ሰዓት ፒኤም ጀምሮ በአሮራ ማኒስፓል ሴንተር 15 151 ኢስት አለሚዳ ፓርክዌይ አሮራ ኮሎራዶ ኤ 0012 ኑ። በእምነታቸው ምክንያት መሥዋዕት ለሆኑት ኦርቶዶክሳውያን ድምፅ ነው።

ያገኛል ምሕረት ከልጅ ሺ ለማይ ጸንሽ ፍሬ ካማነኝና ያመነብሽ የተማጸነሽ ያገኛል ምህረት ከልጅሽ